ትገቡጫለሽ ዩዴ ላይ ሆነ ተረገበገብች የምሬን እኮ ነው እንዴት ነሽ ዩቱብ አሪፍ ነው ለሽቀላ ነው እያሏት ትንሽ ቢሆን አቃታለሁ እና ትንሽ ከውስጥ አውርታኝ ለአንተ ያላት ነገር በጣም ነው የሚገርመው። ለእኔ ያለሽ ነገር ምንድን? ያለሽ ባላ ምን አለሽ? ምንድን ስንት አለሽ? ልጅ ግን አንድ ተናገረች። ወደዚህ ወገፊ ነገር ለምንድን ነው ማታወሪ በስልክ ነገር? ማንን ነው ያፈቀርሽው? ዳግም ነው እንዴ? አውራት እስቲ። ለስሜቷ ቦታ አስተውና አውራት

ይህ ሶስት ዓመት ማለት ነው። ካፊ ማውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት። እንዴት ነው ቀለል ያለሽ? ልምዳለሽ በጣም ታፈቅራለሽ። እ ልምድ የለኝም። እንዴት ደፈረሽ? ያንቺ ድፍረት ቢኖርኝ ባይዘቡኝ ማለት ነው። እኔ የሶስት ልጆች አባት ነኝ። ታውቃለህ ነው የምር ነው። ማርፈዴ እኮ ወላሂ ታፈቀርኩሽ ማለት ከብዶኝ እ ከረፋ ከረፋፈደ በኋላ ተናገርኩኝ ይሄ ሽፋዱን ቀረ ኩለዛ እኮ ነው ፈጣሪ ደግሞ ባዶ እንዳትቀርብ ነው ምን ነው ተጋጋ ያረጋግኝ ለራስ እ ተጋጋ ታረጋግኝ አይቻ የሆነ ግዴ እንትና ላይ ቀርባ ታውቃለች እኮ ምንድን ነው ማን ያዟል አይደል አንቺ ነሻ ብዙ ታሪካለች አለሽ ማሻአላ አመሰግናለሁ ለታሪኩ ስለ ተከታተልክልኝ ስለየው እና ይህን ነገርከኝ እንትን ማለት አያስፈልግም፣ መሰጋከስ አያስፈልግም። አሁንም ሜንሽን በደምብ ነው የሚደረገው እኮ። ግን ለምንድን ነው የምትሰደብኝ? ምን አድርገሻል? ምንም አላደረግኩም። ያው እነሱ የሚሰደቡትኝ አፈቀርኩ ስልና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ። ያው ግን የሰራሁትኝ እኔና ላ እናቃለን፣ እውነታውን ማለት ነው። እነሱ ዝም ብሎ ያው በቃ መስሏቸው ባላረጋገጡት ነገር በውሸት እንደሚፈርዱት። ግን እኔ እውነታው አላህና እኔ እናውቃለን። ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም፣ ምንም ነገር ማለት ነው። ግን እነሱ በቃ ያው አብረን ብሶች ጋር ብረን በምንሰራው በሚያዩትኝ፣ በቃ ሁሉን የማፈቀር የምወድ ጓደኞች የሚመስሏቸው እና ስለሆነ ነው። ግን ምንም ከማንም ጋር ምንም ነገር የለሽም? ፍቅር ፍቅረኛ የለሽም? አሁን አለ አሁን አለሽ እንዴ? ፍቅረኛ እያለሽ ነው ፍቅር ማን እኔ? መፈቀር ብቻ ኳ አይደለም፣ ፍቅረኛ አለኝ ያስፈለ። አይ እሱ ሳይሆን ማለት ነው መፈቃቀሩ፣ ፍቅረኛ መሆኑ ስሙ እኮ ያስፈልግም ሲጀምር። አይደለም ፍቅረኛ አለኝ ማለት ፍቅረኛ አለኝ የሚባለው ሁለታችን ሲፈቃቀሩ አይደለም። መቼም የምትወደ ሰው እያለ ሌላን ሰው እወዳለሁ ብላ አትቀርብም። ወይም ደግሞ እወድሻለሁ ብላ ሄዳ ብዙ ከብዳለ እና እኔም ፍቅረኛ አለች ከሉ አሁነ የምለው የማፈቅረው አለ። እኔም ፍቅረኛ የለኝም፣ የማፈቅራት አለች ነው እንጂ አሁን አምባገነን ነው። አምጡኛል በለዚ ያ ሰው ሳያፈቅርሽ አክሽዋሊ ማለት ነው። አሁን ስለ እኔ ጉዳይ ብትመጪ ቁም ነገር ከሆነ የምናወራው ቪዲዮ ታያለሽ የእኛን ምናምን ሰው ታውቂያለሽ። መቼም እየተፈጠረ ያለው አዎ ከእኔ ፍላጎት ውጭ አይደለም። እኔ ስላልፈለግኩ አይደለም። አሁን አንቺ የሚያምረው ንግግርሽ እኔ ሳልፈልግ እሷን እያባረርኩ ቢሆን ችግር የለም። ሌላ ሰው እየፈለገ ነው ታያለሽ። እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባረሩሽ? ነው ነው የተባረረ ህዝብ አንተም ተባራላ ማነ አላባረረኝም። ፈላጊ ኛል ዳግም ፈላጊ፣ አንቺ ፈላጊ ነሽ። ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ፣ ይህ የፊልም አክተር ምናምን ወይ ዘፋኝ ምናምን የምንወድበት አይን አላ አናገኛቸውም እኮ ተረዳሽን? ያ ዝም ብሎ ክራሽ ነገር ክራሽ ነገር ነው። ግን እነሱ ስለማግባት ስለማግኘት እኮ አናስብም። የሆነች ሚዲያ ላይ የምታዩ ሰው ማለት ነው። አስበል ቀርብ አገኘ አደል ዛሬ ማግኘት፣ በአካልማ ማንም ታገኛለሽ እኮ አክተሮቹ፣ መላይካ አደሉ ይገኛሉ፣ ዘፋኞቹ ይገኛሉ ግን የራስ አድርጎ ለመኖር የሆነ ቻንስ ያስፈልጋል። እሱኮኝ አይደለም የምንወስነው አይደለም። አሁን ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ እየሽ ተመቸሽ፣ በቃ ተመቸሽ። ባይ ዘ ወይ ማለት ነው። በህልሜም አይቻልም። በህልምሽ በህልም በቃ በህልምሽ ነው የሚቆየው ይሄ ጉዳይ በህልምሽ አቆየ። ህልም እንደፈች ጥሩ ነው። በጥሩ ፈትቻል። ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ጋር ስጋበታለሽ። አንተስ ህልም እንደፈች ጥሩ ነው። ይሄ እኮ ህልም እንደፈች ጥሩ ነው አዎ አንዳንድ ጊዜ ህልም ሲጀመረ ሆኖ የማየው ነገር ነው ማለት ነው። እኔ በፊት በፊት እናቴን መጠየቅ ትችላለክ። ሁሉም ስለ ህልም ፍችን አምር በደንብ ተምሬያለሁ። ብዙ የህልም ፍቾችን አውቃለሁ። እሺ ምን ፈታሽ? ጥሩ ነገር ነው። አንዳንድ ደግሞ የታየ ሁሉ ሲወራም ደግሞ ምቀኛ ሲበዛ ጥሩ የመሆን ድል ቻንሱ ዝቅ ያለ ነው እና ከፈለክ ለአንተ ብቻ ነክርከል ህልሙ ግን ምንድን ነው? እስኪ ንገሪ። ፍችን ታይሆና ህልሙ አብረት ነው አብረን ምን ስናል እኮ ህልም እኮ ተቃራኒ ነው። ትቀልዳለ፣ አይደለም አንተ ይውልሽ። አሁን እኔ ፍቅር ይዞኛላ። ህልም እንደ ተቃራኒ ቢሆን ነው ይዞኛላ፣ አለቀቀኝማ። እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ቢየነው ካንቺ ጋር መሆኑ ኢቨን ይፍራሱ አሪፍ ሰው እንኳን ብትሆኝም ምናምንም እኮ አይደለም። አሁን ዳጥ ጥያቄ እንድታቅልኝ ነው በጣም የምፈልገው መስሎሽም